ለጡት ልጇ እስራኤል ስትል ኢራንን የኃይል ማመንጫ የምትዩን ጨዋታ አቁሚ በማለት ስታስጠነቅቅ የቆየችው በኋላም ሰሞንኛውን የእስራኤል ኢራን ጦርነትን ሰበብ አድርጋ አደገኛ ቦምቦችን በኢራን ላይ ያዘነበችው አሜሪካ ለሌላኛዋ ለጡት ልጇ ለግብፅ ስትል ደግሞ የታላቁን ህዳሴ ግድባችንን ለመምታት ወደኋላ አትልም ይላል ጸሐፊው ደራሲው አሌክስ አብርሃም ዲፕሎማሲ ያስፈልገናል ሲል አጥብቆ ባስነበበው ጽሑፍ አሌክስ አብርሃም የትራምፕን ቀውስነት በማንሳት በመጀመሪያው የሥልጣን ዘመናቸው ደግሞ የህዳሴ ግድቡን መቃወማቸውንና ግብፅ ግድቡን ታፈነዳዋለች ማለታቸውን በማስታወስ ጭምር ነው። ነገሩ ለኢትዮጵያም አሳሳቢ ነው የሚለው በወቅቱ የአየር ኃይል ዋና አዛዥ ጄነራል ይልማ መርዳሳ አሜሪካንን ለመዋጋት ዝግጁ መሆናቸውን መግለጻቸውን በማንሳትም የማይመስል ጨዋታው ቆሞ ጠንካራ ዲፕሎማሲ ያስፈልገናል ሲል እየወተወተ ይገኛል። በእርግጥ ለጸሐፊው ሀሳብ ምላሽ የሰጡት ታዲያ ይህ እኮ ትራምፕ ቀውስ ስለሆነ ሳይሆን የኢራን ኒኩሌር ባለቤት የአሜሪካን ናሽናል ኢንተረስት ስለሚጋፋ ነው፣ ኦባማና እነ ቡሽም እኮም ብዙ ሀገርን አደባይተዋል፣ እነሱ እኮ ቀውስ አልተባሉም የሚሉ አስተያየት ሰጪዎች ተደምጠዋል። እውነታው ግን ይላሉ ለአሌክስ አብርሃም ምላሽ የሰጡ ሰዎች ትራምፕ ጠቅላይ ሚኒስትር አብይን ከጎንህ እቆማለሁ፣ ከወንበርህም የሚነቀንቅህ የለም ግድቡን ለግብጽ ብላ ፍርሰው የሚለው ንዶት አያድርም እንዴ ሲሉ ይጠይቃሉ። አብይ አህመድ ስልጣን ላይ ለመቆየት ማንኛውንም ነገር ያደርጋሉ። የሀገር ክብር፣ የሀገር ደህንነት፣ የሀገር ጥቅም፣ የሀገር ታሪክ ወዘት የሚሉ ጉዳዮች ለአብይ አያስጨንቋቸውም። ብቻ ለስልጣን ዋስትና ያግኙ እንጂ እንኳን ግድቡን ሌላም ነገር ያደርጋሉ ሲሉ ነው የአሌክስ አብርሃምን ሀሳብ የሚሞግቱት። አሌክስ አብርሃም ግን የአሜሪካ አካሄድ ለኢትዮጵያ ማደገኛ ነው፣ ልክ ለጡት ልጇ እስራኤል እንዳደረገች ሁሉ ለሌላኛው የጡት ልጇ ግብጽም ተመሳሳዩን ላለመፈጸሟ ማስተማመኛ የለንምና ዲፕሎማሲያችን ሊጠነክር ይገባል እያለ እየወተወተ ነው። ጤና ይስጥልን የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? በዚህ መሰናዷችን በዝርዝር የምንመለከተው ጉዳይ በኢራን ላይ ሳይጠበቅ በተደጋጋሚም ባለስልጣናቷ ወደ ጦርነቱ አንገባም እያሉ እየተናገሩ አዘናግተው የቦምብ ጥቃት ስለፈጸመችው አሜሪካና ይህ ለእስራኤል ሲባል በኢራን ላይ የተፈጸመው የቦምብ ጥቃት ለግብጽ ሲባል በኢትዮጵያ ስለ ላለመፈጸሙ ምን ዋስትና አለ? በሚል የቀረበውን ዝርዝር ሐሳብ፣ በተጨማሪም የአሜሪካን ሀገራትን እየዞሩ ነገር እየፈለጉ ወይም ሰበብ እየፈጠሩ የማፈራረስ ጨዋታ፣ የአውሮፓውያኑም ይህንን የአሜሪካንን ተንኮልና እብደትን ሆ ብሎ የመደገፍ የማገዝ ዘመቻን ታሪክን ወደ ኋላ ጭምር መለስ በማለት የምናስቃኛችሁ ይሆናል። እናንተም እስከ መጨረሻው አብራችሁን እንድትሆኑ ለቻናላችን አዲስ ይሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት እንጋብዛለን። አሌክስ አብርሃም የለም ዲፕሎማሲ፣ ጠንከር ያለ ዲፕሎማሲ ነው የሚያስፈልገን ሲል በማህበራዊ ትስስር ገጹ ላይ ያስነበበውን ጽሁፍና አስቀድምና ስለ አሜሪካ ሀገራትን ሰበብ እየፈለጉ የማፈራረስና አሁንም በኢራን ላይ እየፈጸመችው ስላለው ተመሳሳይ ተግባርም ታሪካዊ ዳራውን የምንመለከት ይሆናል። አሌክስ አብርሃም እንዲህ ብሏል። ድፍን ዓለም አሜሪካ ኢራን ላይ ስለሰነዘረችው የአየር ጥቃት እያወራ ነው። ይህን ጽሁፍ የምጽፈው ዜና ለመዘገብ አሊያም ስለተጠቀመችው ቦምብም ሆነ የጦር ቴክኖሎጂ ገናናነት ልነግራቸው አይደለም። አንድ ነገር ብቻ፣ ለዚህች ለፈረደባት አገራችን ኢትዮጵያ ከዚህ ቦምብ የሚደርሳት ፍንጣሪ መልእክት ያለ ስለመሰለኝ ነው። አሜሪካ ኒውክለር ቦምብን ጨምሮ በሚሊዮን የሚቆጠሩ ቦምቦችን በየጦር ሜዳውና በየሀገሩ ስታዘንብ ኖራለች። ይህ አሁን የተጠቀመችበት ያለበትና ምሽግ ደርማሽ ያለችው 30 ሺህ ፓውንድ የሚመዝን በንከር ቡስተር የተባለው ቦምብ። ለምን ወሬው በዚህ ልክ ተጋነነ? ምክንያቱም ኢራን ላይ እሳቱን ሌላው ዓለም ላይ ደግሞ ዛቻውን ያፈነዳ የአሜሪካን የዓለም ሀያልነት ለማሳየት በብዙ ፕሮፖጋንዳ ታጅቦ የተፈጸመ ጥቃት በመሆኑ ነው። መልእክቱ ቀላል ነው። ከሰማይ በላይ ህዋ ላይ፣ በምድርም በታች የትኛውም ጉድጓድ ቢደበቅ አሜሪካ ላጥፋው ካለች የሚያመልጣት ኃይል የለም ነው። ይህንንም የምትችለው አሜሪካ ብቻ ናት የሚል ፉከራ ይታከልበታል፣ ይላል ፀሐፊው አሌክስ አብርሃም። ይቀጥላል፣ ትራምፕ ትላንት ቦምቡን ጥለው የተመለሱ የጦር ጀቶቻቸው ገና መሬት ሳያርፉ ያሉትም ይህንኑ ነበር ሲል ሀሳባቸውን እንዲህ ሲል አስቀምጦታል። ትራምፕ እንዲህ አሉ። ጀግኖቻችን የተሸከሙትን ቦምብ ሁሉ ዋና ዒላማቸው የነበረው ፎርዶው የኒውክሌር ሳይት ላይ ያራግፈው። ከኢራን የአየር ክልል ማንም ዝንባቸውን እሽ ሳይለው ወጥተዋል። በዓለም ላይ ከአሜሪካ በስተቀር እንዲህ ያለ ጀብዱ መፈጸም የሚችል ሌላ ሀገር የለም ነበር ያሉት ትራምፕ። አሜሪካ ጃፓን ይሁን ቪየትናም፣ ቦስኒያ ይሁን ኢራቅ፣ አፍጋኒስታን ይሁን ሶማሊያ፣ የመን ይሁን ኢራን ከጦርነቱ ቦታ ያለፈ መልእክት ለዓለም ማስተላለፍ አንዱ ስራዋ ነው። አሁን ጠላት የሆኑም ይሁኑ ወደፊት ጠላት ለሚሆኑ አሁን ያለችውን መርሃባ ብለው ላልተቀበሉትም ሆነ ወደፊት ለማይቀበሉ ወዮላችሁ፣ ተመልከቱ፣ ማድረግ የሚችለው የሚል መልእክት ይህ ኢራን ላይ የጣለችው ቦምብ ዋና ስራው በጥልቀት የተገነቡ ዓለም አሁን ካሏት የጦር መሳሪያዎች አቅም በላይ ናቸው የሚባሉ ምሽጎች የሚሆኑ ሌሎች ፕሮጀክቶችን ማፈራረስ የሚችል ቦምብ ነው እያለች ነው፣ ምሽጉ ሲሆን፣ ሌላው ደግሞ ምንድን ነው ካልን መጀመሪያ ፊታችን ድቅን የሚለው የህዳሴው ግድብ ነው እኮ። ለምን ምን አድርገናት አሜሪካን የሚል ጥያቄ ቢነሳ ደግሞ የመጀመሪያው ጉዳይ ምንስ ባናደርግ የሚል ነው። የሆነ ሰበብ ይገኝ እንጂ ተራራ ስር በኮንክሪት የተገነባ ምሽግ ማፈራረስ ይችላል ያለችውን ቦምብ እዚህ ግባ በማይባል ሰበብ ኢራን ላይ ሞከረች። ይኸው ቦምብ በኮንክሪት የተገነባ ሀገር የሚያክል ግድብን ማፍረስ እንደሚችል ለዓለም ማሳየት ከፈለገችስ ማን ከልካይ ያለባት? ከታች ያለች አሜሪካ ከላይ ያለች ኢትዮጵያን አደፈረስሽብኝ ብትልስ ማን ኃይል ይላት? የማይመስል ይመስላል ግን ዓለም የማይመስሉ ግን የሆኑ ነገሮች ውጤት እየሆነች ነው። ለጡት ልጇ እስራኤል ስትል የኃይል ማመንጫ የምትዩን ጨዋታ አቁሚ ነበር ኢራንን ያለቻት። ይሄ እኮ መብቴ ነው ሉዓላዊነት ምናምን አለች ኢራን እስራኤል ለሰነዘረችው ጥቃትም መልስ ሰጠች። አሜሪካ ታዲያ ቦምቧን ተሸክማ ሄደች። ይሄ ከኛው ያለፈ ሰጥ አገባ ጋር በወርድም በቁመትም የሚገጥም አንድ አይነት ነው ይላል ጸሐፊው አሌክስ አብርሃም። ሲቀጥልም እንዲህ በማለት ያስነብባል። ፈጠነም ዘገየም ቀጣይ አፍሪካዊ ልጇ ግብፅ ኢትዮጵያን በቀጥታም በተዘዋዋሪም መተንኮሱ አይቀሬ ነው። ኢትዮጵያን ብትሆን ከተተነኮሰች ምላሽ መስጠቱ አይቀርም። መቼስ ሉዓላዊ ሀገር ስትደፈር ቀኝህን ለመታህ ግራ ስጥ አይባል። ነገር ጓድ ትራምፕ ግን ኢራንንም እንደዚያው ነበር ያሉት። ግራሽን ሲመቱሽ ቀኝሽን ስጪ። ደግሞ ሰውየው እንኳን ዘንቦባቸው፣ እንዲያውም ይሄ ሕዳሴ ግድብ ብዙ ጤዛ አፈናጥቆባቸዋል። ተመሳሳይ ዲፕሎማሲ መከተላቸው አይቀር ይመስላል። ግብጽ ግድቡን ታፈነደዋለች ያሉበት መንገድ እስራኤል ቴህራንን ወደ ፍርስራሽ ትቀይራታለች እኛ ያለን መሳሪያ አላቸው፣ አጠቃቀሙንም ይችላሉ ካሉበት ስሜት ጋር አንድ አይነት ነው። መቼስ ግብጽ የህዳሴውን ግድብ ባሏት ሚሳይሎች አታፈነዳው ነገር፣ አሁንም ከግዙፍነቱና ከተሰራበት ጥንካሬ አንጻር የህዳሴ ግድባችንን ላፍርስ ካለ ማፍረስ የሚችል ብቸኛ ሀገር አሜሪካ ናት። አሜሪካን ደግሞ አሁን የሚመሯት ግብጽ ግድቡን ታፈነደዋለች ያሉት ሰውዬ ናቸው። እሱ ታሪክ ነው፣ የአፍ ለምታ ነው ብለን እንዳናልፍ ደግሞ ከሰሞኑ ግድቡን ፈንድ ያደረግነው እኛንን የአባይ ውሃ ፍሰትን ይቀንሳል የሚል አደገኛ የአንድ ወገን ሪፖርት ለዓለም ተናግረው አረፉት። ከኢትዮጵያ መንግስት የተሰጠ ይፋዊ መግለጫ ግን ይህ ዘገባ እስከተጠናቀረበት ጊዜ ድረስ የለም። የግብፅ ዋና ክስ ይሄው ነበረ። በሰበር ሰሚ ችሎት የተወሰነላት ያህል ለግብጽ ይህ ንግግር የምስራች ነው። እዚህ ላይ ታዲያ አንድ ነገርን ማስታወስ ያስፈልጋል። ከዓመታት በፊት የትራምፕን ግብጽ ግድቡን ታፈነደዋለች የሚለውን ንግግር ተከትሎ የአየር ኃይል አዛዣችን ሜጀር ጀነራል ይልማ መርዳሳ ተናገሩት ብሎ ኢቲቪ የዘገበው ነገር ሊታወስ ይገባል። ጀነራሉም የዶናልድ ትራምፕ ንግግርን ተከትሎ ለሚመጣ ነገር ሁሉ አጸፋዊ እርምጃ እንወስዳለን ነበር ያሉት። አሁንም ከዚያ ስጋት አልወጣንምና እንደ ሀገር አሉን የምንላቸውን ለምድ ያላቸውን ዲፕሎማት ከየስርቻው በስንጥር ፈልገን በዚህ ጉዳይ ላይ ማሰለፍ ያለብን ጊዜ ይመስለኛል ብሏል ጸሐፊው አሌክስ አብርሃም። እንኳንስ ወፈፌ የሚያደርገው ሰው አግኝቶ ዘመኑ ወፈፌ ነው። ወኔም፣ እውነትም ዓለም አቀፍ ሕግም ተራ ነገሮች የሆኑበት ጊዜ ላይ ደርሰናል በማለት ነው ጸሐፊው ዲፕሎማሲው ለሊተኮር ይገባል ሲል አጥብቆ የጠየቀውም። በሌላ በኩል በኢራንና እስራኤል ጦርነት ውስጥ አሜሪካ መግባቷን ተከትሎ ለኢትዮጵያ ከህዳሴ ግድቡ ስጋት በተጨማሪ ሌላ ስጋት አለ የሚሉ አስተያየት ሰጪዎችም ተሰምተዋል። ይህንን የሚለን ደግሞ የቀድሞ የኢዜማ አመራር የነበረው ዳንኤል ሽበሺ ነው። ዳንኤል የሚያነሳው ሀሳብ እነዚህ ሀያላን ሀገራት ትኩረታቸውን ወደ ራሳቸው ጉዳይ ሲያደርጉ፣ አምባገነን ሀገራት ደግሞ ህዝባቸውን ይበልጥ ይረግጡታል የሚል ነው። ተቆጪ የዓለም ሀያላን ሀገራት በራሳቸው ጉዳይ ሲጠመዱ እንደ ሀገራችን ያሉ ድሃና ኋላ ቀር መሪዎች በገዛ ዜጎቻቸው ላይ የሚያደርሱት ስቃይ በብዙ እጥፍ ይጨምራል ሲል ዳንኤል ሽበሽ ይገልጻል። ዳንኤል የሚያነሳው ይህንን ብቻ አይደለም። በመካከለኛው ምስራቅ ማለትም በኢራንና እስራኤል መካከል የተፈጠረው ውጥረት የአረብ ሶሻሊስት ባስ ፓርቲ ዋና ጸሐፊ፣ የኢራቅ ጦር ኃይሎች ጠቅላይ አዛዥ፣ የኢራቅ ጠቅላይ ሚኒስትር፣ የሪፐብሊኩ ምክትል ፕሬዝዳንት፣ በመጨረሻም አምስተኛው የኢራቅ ሪፐብሊክ ፕሬዝዳንት የነበሩትን የፕሬዚዳንት ሳዳም ሁሴን ዘመንና የፕሬዝዳንቱን መጨረሻ የሚያስታውስ ነው እያለ ነው። ታሪክ ዛሬ ላይ ራሱን ለመድገም የቋመጠ እንደሚመስል በመግለጽ ከከበባቸው ከሞት መንፈስ የተቀሩ ሀያላን ሀገራትን ዝም ያሰኛቸው ወይም ከማሳሰቢያ የዘለለ ተጨባጭ ድጋፍ እንዳያደርጉ ከማድረጉ አኳያም ሲታይ ለኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒህ እንዲሁም ለመንግስታቸው ለሰላም ለዲፕሎማሲ ቅድሚያ ካልሰጡ የፕሬዝዳንት ሳዳም፣ የሊቢያው ጋዳፊ የሌሎች ምጣ በደጃቸው ሳይሆን አይቀርም በራቸውን ቆሞ እያንኳኳ ነው ሲል ይገልጻል። እናም ለመጪው የኢራኑ መንፈሳዊ ጠቅላይ መሪ ልክ እንደ ሳዳም ሁሴን መጪው ጊዜ ድቅደቅ ያለ ጨለማ አያቶላውን የሞት መንፈስ የከበበ መንፈሱም እነሆ በደጃቸው የቆመ ስለመሆኑ በመግለጽ ኢራን ነገሩን በተሻለ ዲፕሎማሲ ለመፍታት ብትሞክር ሁኔታዎችን ለማቅለል ጥሩ አማራጭ እንደሆነ ይገልጻል። ምክንያቱ ደግሞ አሜሪካን በተመለከተ አንድ ደረቅ እውነት አለና ነው። ዛሬም የዓለም ሕግ የማይገዛት ሀገር ናት አሜሪካ። መረጃና ማስረጃ ሳትይዝ የተደበደበችው ኢራቅ የዛሬዋን ኢራንን ታስታውሳለች። እዚህ ላይ በፈረንጆቹ 2003 የሆነውን ማስታወስ ያስፈልጋል። አሜሪካና እንግሊዝ ኢራቅን ለነዳጅና ለሀብቷ ሲሉ ለመውረር ባሰፈሰፉበት ወቅት ላይ በ2003 ጃንዋሪ 27 በወቅቱ የዓለም አቀፉ አቶሚክ ኤነርጂ ኃላፊ የነበሩት መሐመድ አልባራዲ እውነታው እናንተ እንደምትሉት አይደለም አሉ። ኢራቅ ለሰላማዊ ግልጋሎት የገነባችውን የአቶሚክ መሠረተ ልማትን በሚገባ ፈትሸናል፣ ግን ኒውክሌርን ለጦር መሳሪያነት ለመጠቀም እንደተዘጋጀች የሚያሳይ አንድም ማረጋገጫ አላገኘንም ሲሉ ተናገሩ። ሆኖም የአቶሚክ ኃላፊው ማረጋገጫ ሰሚ አጣ። ያኔ ከ18 ቀናት በኋላ ፌብሩዋሪ 14 ኃላፊው በድጋሚ ኢራቅ፣ እናንተ እንደምትሉት ለዓለም ስጋት አይደለችም፣ ምንም አይነት የኒውክሌር ጦር መሳሪያ እየሰራች አይደለም ሲሉ ተናገሩ። የኢራቅን የነዳጅ ክምችትና ማዕድኖቿን ለመቀራመጥ ቆርጦ የተነሱት አሜሪካና አጋሮቿ ግን በድጋሚ የተሰጣቸውን ማረጋገጫ ከመስማት ይልቅ ለወረራ መዘጋጀታቸውን ቀጠሉ። የአቶሚክ ኃላፊው መሐመድ አልባራዲ የኤጀንሲውን ማረጋገጫ እንደገና ከሃያ ሶስት ቀናት በኋላ ማርች ሰባት ቀን ለሶስተኛ ጊዜ ተናገሩ። እባካችሁ የእኛን ቃል ስሙ፣ ኢራቅ ምንም አይነት የኒኩሌር መሳሪያ እየሰራች አይደለም በማለት ሰሚ ያጣውን ጩኸታቸውን አሰሙ። ሆኖም ይህ ምስክርነት በአሜሪካና እንግሊዝ መንግስታት ውድቅ ሆነ። ይህ የመጨረሻው የመሐመድ አልባራዲ ምስክርነት በተሰማ በአስራ ሶስተኛው ቀን በማርች 20 2003 ኢራቅ ምንም አይነት አውዳሚ መሳሪያ እንደሌላት የተነገረውን ማረጋገጫ ችላ ብለው የኢራቅን ከተሞች በቦምብ መደብደብ ጀመሩ። ጥንታዊውን ስልጣኔ ከዘመናዊ ጋር አጣምራ ውብ የሆነችው ባግዳድን ጨምሮ ፉልጃ፣ ባስራ፣ ሞስል፣ ራማዲ፣ ቲክሪት፣ ነጃፍ፣ ካራባላና ኩርኪክ የሚባሉ ከተሞችን እንዲሁም አብዛኛው የኢራቅ ምድር በአሜሪካና እንግሊዝ አዝማችነት ከላይ በሚዘንብ ቦምብ ታረሱ። ሀያላኑ ሀገራት 29199 ጊዜ እየተመላለሱ ኢራቅን በአውሮፕላን ደበደቡ። 26 ሚሊዮን ኪሎ የሚገመት ቦምብ የወረደባት ኢራቅ በአሳዛኝ ሁኔታ ወደመች፣ በመቶ ሺዎች የሚቆጠሩ ዜጎቿ ሞቱባት። ኢራቅ እንዳልነበር ሆነች። መሪዋ የነበሩትን አዛውንቱን ሳዳም ሁሴንን ለዚያውም በበዓል ቀን የአረፋ ዕለት በገመድ ሰቅለው ገደሏቸው። ይህ ከሆነ ከአመታት በኋላ ጆርጅ ቡሽ ብቅ ብለው ኢራቅ የኒውክሌር መሳሪያ እንዳላት የደረሰን መረጃ የተሳሳተ ነበር ሲሉም እለል አድርገው ተናገሩ። በወቅቱ የእንግሊዝ ጠቅላይ ሚኒስትር የነበሩት ቶኒ ብሌርም በተሳሳተ መረጃ በኢራቅ ላይ ስለተወሰደው እርምጃ እያሰብኩኝ ጸጸትና ሀዘን ተሰምቶኛል አሉ። ይህ ከሆነም አመታት አለፈ። ያቺ ክራድል ኦፍ ሲቪላይዜሽን ትባል የነበረችው ኢራቅ ብዙ ብዙ ዘመናትን ወደ ኋላ ተመለሰች። እስከ ዛሬም ድረስ ከህመሙ አላገገመችም። ይህ ሁሉ ባለበት ታዲያ እነዚህ ሀገራት ሌላ ታሪክ ሊደግሙ ነው። አሜሪካና አጋሮቿ ጠንካሯን ኢራንን ሊበሏት ከበዋት ቆመዋል። በእርግጥ ይህ ጉዳይ የኢራቅን ያህል ቀላል ባይሆንላቸውም በቻሉት መጠን ግን እየሞከሩ ነው። የዓለም አቀፉ አቶሚክ ኤነርጂ ኃላፊም ዛሬ ኢራን እንደምትሉት የአቶሚክ ቦምብ እየሰራች አይደለም ሲሉም ደጋግመው እየተናገሩ ነው። ግን ማንም ሊሰማቸው አይፈቅድም፣ አሜሪካንን የዓለም ህግ አይገዛትምና፣ ነገሩ ከኢራንም አልፎ ለኢትዮጵያ የሚያሰጋል እየተባለ ያለውም በዚህ ምክንያት ነው በመካከለኛው ምስራቅ እስራኤል ለአሜሪካ ልጅ እንደሆነች ሁሉ በአፍሪካም ግብፅ ልጇናትና ለግብጽ ስትል ዶናልድ ትራምፕ በኢትዮጵያ ላይ እርምጃ እንዲወሰድ ከማዘዝ ወደ ኋላ የማይሉ መሆናቸው ነገሩ ቀጥተኛ ስጋት ያለው ነው እንዲባል አድርጓል። ውድ የአዲስ ኢንሳይደር ቤተሰቦች፣ የመካከለኛውን ምስራቅ የኢራንና የእስራኤልን ጦርነት አስመልክቶ ለኢትዮጵያ ስጋት ያጨረውን ጉዳይ በተመለከተ ያነሳነው ሀሳብ ያደመጣችሁትን ይመስል ነበር። ስለተከታተላችሁን፣ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ቆዩን።